እሺ ዛሬ በዚህ ላይቭ ስትሪም ላፈለግኩት ለእንግሊዘኛ ቋንቋ ተማሪዎች ጠቃሚ ጠቃሚ ምክሮችን ነው ማለት ነው። በተለይ ሊስኒንግ ላይ እንግሊዘኛ ቋንቋ ለማታደምጡ ሰዎች ሊስኒንግ በጣም ወሳኝ ነው አደለ? ምክንያቱም ሊስኒንግ የመጀመሪያው አንደርስታንድ አርገን ነው ቋንቋ የምናወራ ከቋንቋ ከማውራትና ቋንቋ ከማድመጥ የሚቀድመው ማድመጡ ነው። ስለዚህ አሁን እኛ ያልገባን ነገር እንግሊዘኛን ለማውራት ከመቸኮል በፊት ማለት ነው እንግሊዘኛን ለመረዳት መሞከር አለብን። ግልጽ ነው እንግሊዘኛን ለማድመጥ እንግሊዘኛ የማድመጥ ችሎታችንን ለማዳበር መሞከር አለብን ማለት ነው። እንደዛ ስናደርግ የእንግሊዘኛ የማድመጥ እስኬላችን ሲዳብር፣ በዛው ልክ ደግሞ የመናገር እስኬላችንም እየዳበረ ነው የሚመጣው። አሁን ብዙ ጊዜ አይታችሁ ከሆነ የእንግሊዝኛ ቋንቋ ትርጉም የሚተረጉሙ ሰዎች አሉ። እንግሊዝኛን ወደ አማርኛ ፊልሞችን የሚተረጉሙ አሉ። ማንኛውንም ንግግር እንደዚህ ኢንስፓሬሽን፣ ሞቲቬሽን የሚያደርጉ ሞቲቬት የሚያደርጉ ንግግሮችን የእንግሊዘኛ ንግግሮችን የሚተረጉሙ ሰዎች አሉ። እነሱ ቋንቋ ለማውራት ቅርብ ናቸው ከፈለጉ። ነገር ግን ብዙዎቹ ስፒኪንግ አይችሉም። አይ ዶንት ኖው። በጣም ነው የሚገርመው። እንግሊዘኛ ስፒኪንግ ላይ በጣም ይቸግራቸዋል ማለት ነው። ማድመጥ ላይ ጎበዝ ናቸው፣ ጆሯቸው በጣም ይሰራል። ነገር ግን ስፒኪንግ ግን በጣም ይቸግራቸዋል ማለት ነው። እና ምንድነው አሁን እነሱ የሚጠበቅባቸው ነገር ጆሯቸው ሰልጥኗል፣ የሚጠበቅባቸው ነገር ወደ ንግግር መቀየር ነው። የሰሙትን ነገር ማውራት መቻል ነው። ስፒኪንግ ፕራክቲስ ይጠበቅባቸዋል። ጊዜ መድበው ይሄንን የሚያደምጡትን እንግሊዘኛ ወደ ንግግር መቀየር ይጠበቅባቸዋል ማለት ነው። አሁን እነሱ አንድ ስቴፕ ወደፊት የሄዱ ናቸው። ነገር ግን እኛ ማድመጥም የሚቸግረን፣ ንግግርም የሚቸግረን ሰዎች ግን መጀመሪያ ማድመጥ ላይ በጣም መስራት አለብን ማለት ነው። አሁን ብዙ ጊዜ አስተውላችሁ አታውቁም እንጂ ሕፃን ልጅ አንድ አመት ከስድስት ወር በኋላ ነው አንድ አመት ከስምንት ወር በኋላ ነው ባባ ማለት የሚጀምረው። ግልጽ ነው። እስከዛ ድረስ ምን እያደረገ ነበር? ሲያደምጥ ነበር ሲያደምጥ ነበር ማለት ነው። የምንናገረውን እያንዳንዱን ነገር ይመለከታል፣ ያገናዝባል፣ ያደምጣል። ልክ አንድ አመት ስምንት ወር ሲሞላው ባባ ይላል፣ ማማ ማለት ይጀምራል። ምክንያቱም ውስጥ ላይ ፕሮሰስ እየተደረገ ነበረ፣ ሲያደምጥ ነበረ ብዙ ነገሮችን ማለት ነው። ከዛ ማውራት ይጀምራል። ስለዚህ የሚቀድመው የትኛው ነው? ማድመጥ ነው። አሁን ብዙዎቻችን ማድመጥ ከቻልን መልስ ብቻ ነው የሚቀረን ማለት ነው። ማድመጥ ካልቻልን ሀሳቡን አልተረዳንም ማለት ነው። ስለዚህ ለመልስም እንቸገራለን ማለት ነው። ስለዚህ እንዴት ነው ታዲያ የማድመጥ ችግራችን የምንቀርፈው? ይሄንን ጠቃሚ ምክር ለእንግሊዝኛ ቋንቋ ተማሪዎች ነው። ይጠቅማችኋል። በደንብ አድርጋችሁ ማለት ነው ተከታተሉ። ኦኬ ከየነጭ ፊልሞችን ለመረዳት ወይንም ነጮችን እንግሊዝኛ ሲያወሩ ለመረዳት እሱ ብዙ ነገር ይፈልጋል። አንደኛ እነሱ እንደኛ አወሩም። አክሰንት የሚባል ነገር አለ፣ ፕሮናንሴሽን የሚባል ነገር አለ። የሚጠቀሙት ቃል ራሱ ነጮች እንደኛ እኮ ቤዚክ ወርድ አይጠቀሙም። እነሱ የሚጠቀሙት አድቫንስድ ወርድ ነው። እኛ ሲጀመር አካዴሚክ ኢንግሊሽ ላይ የተማርነው እንግሊዝኛ በቮካብለሪ የታጠረ ሆኖ ቤዚክ ወርዶችን የተማርነው ቤዚክ ይሄ መሰረታዊ ቃላቶችን ማለት ነው። ግን ነጮች ቤዚክ አይጠቀሙም። ቋንቋው ረቋል፣ በፊልሙም ረቋል፣ በሶሻል ሚዲያውም ረቋል። በተለይ እንግሊዝኛ ቋንቋ በጣም ረቋል። ስለዚህ አድቫንስድ ወርድ ነው የሚጠቀሙ። ሲያወሩ ደግሞ እንደኛ እንግሊዘኛ እንደወረደ አያወሩም። አሁን እኛ ኮ እንግሊዘኛ እንደወረደ ነው የምናወራው። አይዶንት ኖ፣ አይዶንት ኖ፣ አይዶንት አንደርስታንድ ዋት ዩ አር ቶኪንግ አባውት። ወደ ውጭ ነው የምናወራው እኛ ማለት ነው። እነሱ ግን የሚያወሩት ወደ ውስጥ ነው የሚያወሩት በጉሮሯቸው ነው የሚያወሩት። ብዙ ጊዜ የማንረዳው ፊልም ነጮች እንደኛ እንደ ኢትዮጵያኖች አያወሩም ማለት ነው። ይሄ አይዶንቱ ነው እንደ ወረደ እንግሊዝኛ አያወሩም ማለት ነው። ስለዚህ በጥቅሉ ነው። አሁን ከአንድ አበሻ ጋር ስታወሩ እንግሊዝኛ ችግር የለውም። አንደኛ ቤዚክ ወርድ ነው የሚጠቀመው፣ ሁለተኛ አክሰንት ምናምን አይጠቀምም ማለት ነው። ራይት። ብዙም አንቸገርም ማለት ነው። ግን ደግሞ ከሀበሻ ጋር ስናወራም የምንቸገርም አለን ማለት ነው። ለእሱ የሚጠቅም ትምህርት ነው ብዬ አስባለሁ። ሰዎች እንግሊዝኛ ቋንቋ የማንረዳበት ምክንያት አንደኛ፣ ደ ፍርስት፣ አንደኛ የወርድ እጥረት ነው። ወርድ፣ ቃላት። ቃላት ደግሞ በጣም ወሳኝ ነው። ምክንያቱም አንድ አረፍተ ነገር የሚወራው መጀመሪያ በቃላት ነው። እኔ አሁን አማርኛ ቋንቋ እያወራኋችሁ ያለሁት እያስረዳኋችሁ ያለሁት በአማርኛ ቋንቋ ነው አይደለም? ቃላት ተጠቅሜ ነው ሀሳቤን እየገለጽኩ ያለሁት ማለት ነው። ለምሳሌ እንደ ድንገት ዝም ብል አውራ እንጂ ነው የምትሉት። ምክንያቱም ቃላት ከኔ ትፈልጋላችሁ ቃላት ከኔ ትፈልጋላችሁ አማርኛ። እናንተ እየተረዳችሁኝ ያለው ደግሞ እየተረዳችሁት ያለበት ምክንያት ደግሞ ምክንያቱም የቃላቱ ትርጉም ስለሚገባችሁ ነው። እኔ ቃላት ተጠቅሜ አማርኛ ሳወራ በምን ሴንስ እያወራሁ እንደሆነ ምን አይነት ቃላት እየተጠቀምኩኝ እንደሆነ ይገባችኋል እናንተ ለምሳሌ ትናንት እኮ ፌንት በላው ካልኳችሁ ስለ ምግብ እያወራሁ እንዳልሆነ ይገባችኋል አደለም። ትናንት እኮ ፌንት በላሁ ስለ ምግብ እንዳልሆነ፣ ምክንያቱም ኮንቴክስቹዋል እዚህ ጋ በላሁ የሚለውን ቃል የተጠቀምኩት ወደኩ ለማለት ፈልጌ እንደሆነ ይገባችኋል አደለ? በእንግሊዝኛም እኮ እንደዛ ነው። አንድን ቃል በተለየ ትርጉም በተለየ አጠቃቀም ልንጠቀምበት እንችላለን። እሱን መረዳት አቅቶን ነው እስካሁን እንግሊዝኛ ቋንቋ እየዳከርን ያለ ነው። ለመረዳትም ያቃተን ለዛ ነው ማለት ነው። ግልጽ ነው። ለምሳሌ ቀድምም እንደነገርኳችሁ ኳችሁ አይም ክሬዚ ላቭ ካልኩኝ ክሬዚ የሚል ቃል ተጠቅሜያለሁ። ግን በፍቅር አብጃ ነው በመልካም ነው የምንጠቀመው ማለት ነው። አይም ዴድ ሲሪስ ብል ማለት ነው። ዴድ ምን አመጣው እዚህ ጋር? ይሄ ዴድ ማለት ቬሪ ማለት ነው በጣም ማለት ነው። አም ዴድ ሲሪስ ስል በጣም የምሬን ነው የምሬን ነው በጣም የምሬን ነው እሺ በጣም የምሬን ነው ዴድ ዴድ ሲሪስ አሁን እንግሊዘኛ እንደወረደ ስናወራና እንግሊዘኛ እንደወረደ ስንተረጉም ጥሩ አይደለም ምን ልል ነው የፈለግኩት አም ዴድ ዴድ የሚለውን ቃል ተጠቅሜያለሁ አም ቨሪ ሲሪስ ማለት ነው ዴድ ማለት ከእዚህ ጋር በዚህ አገባብ መሰረት በጣም ማለት ነው ኦኬ አንደኛ የወርድ እጥረት ነው ብዙ ቃላት አለማወቅ ነው ብዙ ቃላት ስናውቅ ግን በብዙ መንገድ አንደኛ ሀሳባችንን መግለጽ እንችላለን። አሁን ጥቂት ቃላት የሚያውቁ እና እጅግ በጣም ብዙ ቃላቶችን የሚያውቁ ሰዎች እኩል እንግሊዘኛ አያወሩም። ብዙ ቃላት የምታውቁ ሰዎች በብዙ አይነት መንገድ ሀሳባችንን መግለጽ እንችላለን፣ መግለጽ ትችላላችሁ። ስለዚህ ብዙ ቃላት አለማወቅ ነው የማድመጥ ችግራችን የማይፈታበት ምክንያት ማለት ነው። ምክንያቱም አሁን እኔ እንግሊዘኛ ሳወራ ቃላት ተጠቀሜ ነው ስሜቴን ስገልጽ ደግሞ በፈለግኩት መንገድ ልገልጽ እችላለሁ። ስለዚህ ብዙ ቃላት የማታውቁ ከሆነ አሁን ለምሳሌ አይአም ወርናውት ካልኩኝ ወርናውት ምንድን ነው ራሱ ምን ለማለት ነው የፈለግኩት አይአም ወርናውት አለ አንድ ሰው ወርናውት ማለት ታየርድ ማለት ነው። አይአም ታየርድ ነው። አሁን እኛ የለመድነው እንግሊዝኛ አይአም ታየርድ የሚለውን ነው። አይአም ታየርድ ደክሞኛል። ነገር ግን ነጮች እንደዛ አውሩም። ዴይ ዶንት ስፒክ ላይክ ዛት ዴይ ስፒክ ላይክ አይአም ወርን አውት የሚለውን ያወራሉ ማለት ነው። ስለዚህ ብዙ ቃላት ስለማናውቅ ነው። ወርድ ኢዝ አ ፋንዳሜንታል ፓርት ኦፍ ኢንግሊሽ፣ በእንግሊዘኛ ቋንቋ ጠቃሚ የሆነ አንድ አካል ነው። ወርድ ወይም ቃል የምንለው ነገር በጣም ጠቃሚ አካል ነው ማለት ነው። ምክንያቱም ሀሳባችን የምንገልጸው ወርድ ተጠቅመን ነው። አንድን ሰው በእንግሊዘኛም ሆነ በማንኛውም ቋንቋ መረዳት የምንችለው ከቃላት አጠቃቀሙ ተነስተን ነው ማለት ነው። ኦኬ ስለዚህ አንደኛ ወርድ አለማወቅ ነው ችግራችን። ስለዚህ በየቀኑ ወርድ ማወቅ አለብን። አይ ቲቸር እኔ እኮ ወርድ አቃለው ካላችሁኝ፣ ደግሞ የምታውቁት ወርድ ምንድን ነው? ቤዚክ ወርድ ነው ማለት ነው። መሰረታዊ ቃላቶችን ብቻ ነው የምታውቁት ማለት ነው። ስለዚህ እያንዳንዱን አሁን አንድ ሰው አንድ አበሻ ሲያወራ ቤዚክ ወርድ ተጠቅሞ ነው። ስለዚህ በቀላል ወረደዋለው ምን ልል እንደፈለገ ማለት ነው። አድቫንስድ ወርድ ቢጠቀም ግን ለመረዳት ያስቸግረኛል። ስለዚህ ነጮች ሲያወሩ ወይንም ኢትዮጵያኖች ሲያወሩ እየተቸገራችሁ ከሆነ የቃላት እጥረት ነው። ያ ቃል ደግሞ አድቫንስድ አድርገውባችሁ ነው ማለት ነው። አም ታየርድ አይሉም። ለምሳሌ አንዳንዶች እኔም አም ታየርድ ማለት አልፈልግም። ታየርድ ካልኩኝ በቀላሉ ነው ያወራሁት ነገር ግን አም ወርናውት፣ ደክሞኛል። ቢዩቲፉል የሚል ቃል ቢኖር ለምሳሌ ሺኢዝ ቢዩቲፉል። አሁን ይሄ የተለመደ ቃል ነው፣ ቆንጆ ነች። ሺኢዝ ቢዩቲፉል ነገር ግን ሺዝ አዶሬብል ካል አንድ ሰው ቆንጆ ነች ነው ያለው ማለት ነው። ሺዝ አዶሬብል፣ ሺዝ ቢዩቲፉል፣ ሺዝ ቻርሚንግ የተለያዩ ነገሮችን መግለጽ ይቻላል ማለት ነው። ስለዚህ ቃላት በጣም ወሳኝ ነው። ቃላትን አለማወቅ አንደኛ ሀሳባችንን ለመግለጽ በምንፈልግበት ጊዜ ቃላት ያስፈልገናል አደል? አንዳንድ ሰው እኮ ቃላት ፍለጋ ሄዳል ሄዳልኩ ማለት ነው። ሲያወራ የስተርደይ አይ ሶው ሰምቲንግ አይ ዋዝ ኢን አ ቢች ኤንድ ዊ ሶው ዲፍረንት ቲንግስ ላይክ አኒማልስ ፒፕል ኢንጆይንግ አራውንድ ቢች ኤንድ እያለ ሊያወራ ይችላል ማለት ነው። ቃላት ፍለጋ ላይ ነው ያላችሁት። ገና ገና እየፈለግን ነው የምናወራው ማለት ነው። ብዙ ቃላቶች ጭንቅላታችን ውስጥ ካሉ ግን ፍለጋ እንሄድም፣ ሲጀምር ያለውን ነገር መጠቀም እንችላለን ማለት ነው። ስንት ቃላት ማወቅ ያለብኝ? በባለፈውም ፓተርን እና ወርድ ላይ ትምህርቴ ላይ አንድ ሰው ሰባት መቶ ቃላት ካወቀ እኮ በቂ ነው። ይሄ አቀላጥፎ ብጥስጥስ አድርጎ ለማውራት ሳይሆን ሰባት መቶ ቃላት በቃ ቤዚክ ማለት በቃ በጣም ወሳኝ የሆኑ በየዕለቱ የሚጠቀምባቸው ከሆነ የግድ መጠቀም ያሉብን ቃላቶች አሉ አደለ። ለምሳሌ መላመድ፣ መልመድ፣ ረሃብ፣ ደስታ፣ ሀዘን መብላት፣ መጠጣት፣ መጓዝ፣ ምናምን መሰረታዊ፣ ኤንጆይ፣ መዝናናት። እነዚህ አይነት ቃላቶችን በየዕለቱ የምንጠቀምባቸው ወሳኝ ቃላቶችን ማወቅ ያስፈልጋል ማለት ነው። ኦኬ፣ ስለዚህ አንደኛ ምንድን ነው የወርድ እጥረት ነው ማለት ነው። ሁለተኛ የምትማሩትን ቃል ወደ አድቫንስድ መቀየር አለባችሁ። እንደገለጽኩላችሁ ፈረንጆች ሲያወሩ የማንሰማው እንደሱ እንደኛ ቤዚክ ወርድ ስለማይጠቀሙ ነው ማለት ነው። አሁን ቋንቋው እኮ ረቋል አይደለም?

አሁንኛ ሄይ ወሳፕ ማይ ፍሬንድ ማይ ፍሬንድ የሚለውን እነሱ ባዲ በሚል ነው የሚያወሩት። ማለት ሄይ ወሳፕ ባዲ። ሌላው ነገር እነሱ እንግሊዘኛ አያስረዝሙም ማለት ነው። ሄሎ ማይ ፍሬንድ ሃው አር ዩ ቱዴይ ምናምን አይሉም ማለት ነው። ይ ወሳፕ፣ በአጭሩ ይ ወሳፕ። ኦኬ፣ እኛ ስንንዛዛ እነሱ በአጭሩ ጨርሰዋል። በቃ ወሳፕ ብሎ ጨርሰዋል ማለት ነው። ኦልራይት። ስለዚህ እነሱ እንዴት ነው የሚያወሩት እኛ ምንድነው የሚጠበቅብን? እነሱ የሚጠቀሙ ቃል ምን አይነት ነው? እነሱ ምን አይነት አክሰንት ነው የሚያወሩት የሚለውን ነገር መረዳት ያስፈልጋል ማለት ነው። ኦኬ ያው ቋንቋ ወረቋል ብያችኋለሁ ማለት ነው። አንድ ሰው ለምሳሌ እንግሊዘኛ ቋንቋን በአካዳሚክ ሊለምደው ይችላል። በአካዳሚክ ማለት ትምህርት ቤት ላይ የተማርነው እንግሊዘኛ ማለት ነው። ትምህርት ቤት ገብተን የተማርነው እንግሊዘኛ አስራ ሁለት ዓመት ተምሮ ወይም አስር ዓመት ተምሮ ከዛ እንግሊዝኛ አውራ ሲባል ፍጥጥ ነው የሚለው። ምክንያቱም ስፒኪንግ ራሱን የቻለ የሚፈልጋቸው ነገሮች አሉ። ከፈረንጅ ጋር ስታወሩ አክሰንት የሚባላለ፣ ፕሮናንሴሽን የሚባላለ፣ የቃላት አጠቃቀም የሚባላለ ብዙ ብዙ ነገር አለ ማለት ነው። ኦኬ ስለዚህ ወደ ፈረንጆቹ ጠጋ ማለት አለብን። አሁን ይሄ አካደሚክ እንግሊሽ የሚባለው ነገር ብዙም አልጠቀምንም አልጎዳንም ማለት ትምህርት ቤት ላይ ያው ግራምር ተምረናል፣ ቃላቶች ቮካብለሪ ተምረናል። ፕሮናንሴሽን በስሱ ስቶሪ ተከፍቶ ተነቦልናል። ለዛ ነው ብዙ ጊዜ እኔኮ እንግሊዘኛ እሰማለሁ ነገር ግን እንግሊዝኛ መናገር ነው የሚያቅተኝ የምትሉ ቤዚክ ወርድ ተጠቅመው አንድ ሰው ሲያወራ፣ ትምህርት ቤት ላይም ተምራችሁታል። መማራችሁ ብቻ ሳይሆን እኔ አንድ እንግሊዝኛ ሳወራ ከተጠቀምኩት ቃል ጋር ተነስታችሁ መገመት ስለምትችሉ ነው የምትረዱት። እንግሊዝኛ ስፒኪንግ ደግሞ የሚፈልጋቸው ነገሮች አሉ። ለምሳሌ አንድ ሰው ሄይ ወሳ ብሮ ሀይ ዶውን ካለ ሄይ ወሳ ብሮ ሀይ ዶውን ካለ ማለት ነው ምን ሊል ፈልጎ ነው የሚለውን ነገር ማለት ነው መረዳት ያስፈልጋል። ማለት ሄይ ወሳ ብሮ ሀይ ዶውን ካለ ወደ ነጮች ጋር ስታወሩ እንደዚህ አይነት እንግሊዝኛ ነው የሚያወሩት ማለት ነው። አልራይት ስለዚህ አካደሚክ እንግሊሽ ላይ የተማራችሁት እንግሊዘኛ ሙሉ በሙሉ አይጠቅምም። ኦኬ መጣል አለባችሁ ማለት ነው። ወደ ናቹራል ወደ ነጮች ወደሚያወሩት እንግሊዘኛ መምጣት ያስፈልጋል ማለት ነው። ኦኬ ሙሐመድ ሰኢድ። ኦኬ ሌላው ነምበር ትሪ ለርን ሲኖኒም ወርድስ። ሲኖኒም ማለት ተመሳሳይ ቃል ትርጉም ያላቸው ቃላቶች ሲኖኒምስ ይባላሉ ማለት ነው። ለምሳሌ እናንተ የምታውቁት ዶር የሚለውን ቃል ነው። ዶር በር ወይንም መዝጊያ ማለት ነው። ነጮች ግን ጌት በሚለው ሊያወሩት ይችላሉ። ስለዚህ ዘ ሲኖኒም ወርድ ፎር ዶር ኢዝ ጌት። ጌት የሚለውን ነው የሚጠቀሙት። ኦፕን ዘ ጌት ለምሳሌ። ኦፕን ዘ ዶር አይሉም እንደኛ። ኦፕን ዘ ጌት ራይት። ክሎዝ ዘ ዶር አይሉም ልክ እንደ ኢትዮጵያ እንደ ኢትዮጵያውያን ማለት ነው ራይት። እናንተ የምታወሩት እንደዚህ ነው፣ ክሎዝ ዘ ዶር ራይት። ክሎዝ ዘ ጌት ነው የሚሉት ማለት ነው። ሌላው ሲኖኒም ወርዶችን ማወቅ ያስፈልጋል ማለት ነው። ሌላው አንድ ሰው ቋንቋ ሲያወራ ኖርማል ወርድ ሊያወራ ይችላል፣ የተለመደ ወርድ። አድቫንስድ ወርድ ሊያወራ ይችላል። ኢዲዮማቲክ ኤክስፕሬሽን ሊጠቀም ይችላል። ስላንግ ሊጠቀም ይችላል። ይሄ አራደኛ ቋንቋ የምንለው ማለት ነው። ፕሮቨርብ ሊጠቀም ይችላል። ቶፕ ኢንግሊሽ ሊጠቀም ይችላል። ቶፕ ኢንግሊሽ ደግሞ ወጣ ወጣ ያሉ እንግሊዘኞች ለወደፊቷን ወጣ ወጣ ያሉ እንግሊዘኞች እናስተምራችኋለሁ። ነጮች በብዛት የሚጠቀሙት ወጣ ያለ እንግሊዘኛ ማለት ነው። አሁን እንግሊዘኛችሁን ያሳምረዋል። ይሄ ወጣ ባለ መልኩ ሀሳባችሁን ትገልጻላችሁ ማለት ነው። ለምሳሌ እኛ ገንዘብ የለኝም ለማለት ከፈለግን አይ ሀቭ ኖ መኒ የምንለው ነጮች እንደዛ አያወሩም። አምብሮክ አያችሁ እንዴት እንደሚያወሩት እነሱ አንብሮክ አምብሮክ ሄይ ባዲ አምብሮክ ሚሉ ማለት ነው። ወይም አንፍላት ብሮክ የሚለውን ይጠቀማሉ። ፍላት ብሮክ አሁን ቀበለኛ ቋንቋ ነው የምንለው፣ አራደኛ ቋንቋ ነው የምንለው እኛ። አንፍላት ብሮክ ጥፍፍ ያለው ምንም ገንዘብ የለኝም ማለት ነው። አንፍላት ብሮክ ይላሉ ማለት ነው። አልራይት ሌላው አምስተኛ ያወራነውን ወርድ ወይም ቃል በተለያዩ ምሳሌያዊ አወቃቀሮች መጠቀም አለብን ማለት ነው። ትናንትም በትንሹ ነግሬያችኋለሁ ይሄን ነገር ማለት ነው። አንድ ሰው ውተር የሚለውን ቃል ቢያውቀው ወተ ይላሉ። አሁን አክሰንት ይሄ ነጮች በተለይ ብሪቲሾች ሲያወሩ ዋተር አይልም። አሁን ይሄ እናንተ እንግሊዝኛ ነው ዋተር፣ እንደዚህ እንደዚህ አክሰንት አታርጉ ማለት ነው። ወተ ኦኬ ጊቭሚ ሳም ውተ እንደዚህ ነው የሚያወሩት። አሁን በተለይ ብሪቲሾች እንደዚህ ነው የሚያወሩት ማለት ነው። ስለዚህ ዋተር የሚለውን ቃል በተለያዩ ምሳሌያዊ አወቃቀሮች ማለት ነው ማጫወት አለብን። ለምሳሌ በጥያቄ ልጠቀሙ ከናይጌት ሳም ዋተር ወይንም ከናጌት ሳም ውተ፣ አያችሁ? ከናጌት ሳም ውተ ውሃ ማግኘት እችል ይሆን ውሃ የሚጠጣ ትሰጭኝ ማለት ነው። በትዕዛዛት ከተጠቀምኩት ደግሞ ጊቭሚ ሳም ዋተር ሳም ዋተር ቱ ድሪንክ የሚጠጣ ውሃ ስጪኝ። አሁን እያዘዝኳችሁ ነው ማለት ነው። ኦኬ በስቴትሜንት ከተጠቀምኩት ደግሞ አይ ኒድ አ ግላስ ኦፍ ዋተር። አሁን ውሃ አይቆጠርም አይደለም፣ ውሃ የሚቆጠረው በብርጭቆ ነው። ስለዚህ የምንላለው አይ ኒድ አ ግላስ ኦፍ ዋተር እንጂ አይ ኒድ ዋተር እንደዚህ አይባልም። አይ ኒድ አ ግላስ ኦፍ ዋተር እላለሁ ማለት ነው። ይሄን ነገር ነገቲቭ ማድረግ ከፈለግኩኝ ዶንት እጠቀማለሁ ማለት ነው። አይ ዶንት ኒድ ቱ ድሪንክ መጠጣት አልፈልግም። ኦኬ አይ ዶንት ኒድ ቱ ድሪንክ። አሁን ምንድን ነው ልላችሁ የፈለግኩት ምክንያት በዛሬው የላይቭ ስትሪም ፕሮግራም አንደኛ የሊስኒንግ ስኪላችሁ መዳበር አለበት። ማድመጥ ከቻላችሁ ለስፒኪንግ ቅርብ ናችሁ ማለት ነው። አንድ ስቴፕ ወደፊት መጣችኋል ማለት ነው። ስለዚህ ማናደምጥበት ምክንያት ደግሞ የወርድ እጥረት ነው፣ የቃላት እጥረት ነው። ቃላት ስለማናቀ ነው ማለት ነው። ኦልራይት ቃላት ስለማናውቀ ነው። አሁን በጣም እኮ ነው የሚገርመው። ግን አሁን ለምሳሌ በባለፈው ቲክቶክ ላይ ጥያቄ እየጠየኩ ነበረ፣ ላይቭ ስትሪም ላይ ማለት ነው። በቀን ስንት ሰዓት ነው የምታጠፉት ሶሻል ሚዲያ ላይ? አንዳንዱ ሶስት ሰዓት ይላል፣ አንዳንዱ ሁለት ሰዓት ይላል፣ አንዳንዱ አንድ ሰዓት ይላል። በጣም ነው የሚገርመው እንግሊዘኛ ቋንቋን ለመለማመድ በቀን ስንት ሰዓት ነው የምታጠፉት ስላቸው፣ ሀያ ደቂቃም ራሱ የሚያጠፋ የለም። ስለዚህ በጣም በጣም ደካማ ነን እኛ በጣም ደካማ ነን ማለት ነው። እና ለሶሻል ሚዲያ ለቲክቶክ ሶስት ደቂቃ እያጠፋችሁ ለፕራክቲስ ሀያ ደቂቃ ማታጠፉ ከሆነ እንዴት ነው ታዲያ ስፒኪንግ እንዴት ነው ሊመጣላችሁ የሚችለው? ምክንያቱም ቋንቋው በባህሪው አዳብሩኝ ይላል በየዕለቱ እየተጠቀምንበት እያዳበርነው መሄድ አለብን ማለት ነው። ኦኬ ስለዚህ በዛሬው የትምህርት ክፍል ጠቃሚ ለእንግሊዝኛ ቋንቋ ተማሪዎች ጠቃሚ ምክሮች ናቸው። በእርግጠኝነት የዛሬው ትምህርት ጠቅሟቸዋል ብዬ ተስፋ አደርጋለሁ። የቃላት ትርጉም ጥቅም ነው ያወራሁት። እንደዚሁም ደግሞ ቃላትን ተጠቅመን ሀሳባችንን ስንገልጽ ደግሞ ከቤዚክ ኢንግሊሽ ወርድ ወደ አድቫንስድ እየቀየርን ማለት ነው ማውራት አለብን። እንደዚሁ ደግሞ የምናውቃቸው ቃላቶች ቤዚክ ከሆኑ አድቫንስድ ወርዶችን አብሮ ማጥናት ያስፈልጋል ማለት ነው ኦኬ። ከዛ በተረፈ በተለያዩ የእንግሊዘኛ አጠቃቀሞች መጠቀም አለብን ማለት ነው። ለምሳሌ አንድን ቃል ብቻ ስላወቃችሁት ከነትርጉሙ አይደለም፣ ያን ቃል በተለያየ ስትራክቸር መጠቀም ያስፈልጋል። ጥያቄ ሲሆን ይለያል፣ አረፍተ ነገር ሲሆን ይለያል። እንደዚሁም ትዕዛዝ ሲሆን ይለያል። እንደዚህ እንደዚህ ማለት ነው። ይሄንን ይመስላል። እጅግ ርጌ የማመሰግነው ጋይስ፣ ጆሮ ሰጣችሁ ስላደመጣችሁ በጣም እጅግ ርጌ የማመሰግነው ማለት ነው። በሚቀጥለው ደግሞ ሌላ ርዕስ ይዤ እቀርባለሁ። በሚቀጥለው ስለ ፕሮናንሴሽን ይዤ እመጣለሁ። እንደዛ እንደዛ እያልን እንቀጥላለን ማለት ነው። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ በየዕለቱ ላይቭ እገባለሁ የመለቃቸውን ቪዲዮዎች ተከታተሉ።